ከዛም ማለሽ ይመስለኛል። አረ ይኸውማ ሊበላኝ ነው ምናምን ላለ በጣም አፉ ይከፍታል። ሁለት መላሱ ይሰለዘር ብኛል ወደ እኔ ቀኝ እጄ ነው የተጠመጠበው። ከዛ እናት መጣች እና ላም መጣች። ከዛም ላም መጥታ ከላሙ በነጭ ሳህን አድርጋ ወተት አለበች ከላሟ እና ከዛ ከመሬቱን ና አስቀመጠችው። አይተሽ አይነካሽ ምንም ማያደርግሽን ብላ ከመሬቱን ቁጭ ስታደርገው ከዛ አሁን ይወርዳል። በቃ እባቡ አሁን ይወርዳል። አንቺ ምንም አይነካሽ ምስለኛለኝ ከዛ እባቡ ተዝለፍልፎ ወረደው ወደ መሬት ከእጄን ማለት ነው። ከዛ በነጭ ሳህን ፕላስቲክ ነው ያስቀመጠችለት ወተቱ ግን ወተት አለከውም። ከዛ አረ እናቴን ወተት አለከውም እኮ ብዬ እናቴን ዘዋሰድ እናት የለችም እንዴ ላሟስ ሱን ከደብዬ ወደ ላሟም ስመለከት ላሟም የለችም። ያለን እኔና እባቡ ብቻ ነን። እባብ ደግሞ ወተቱን አይጠጣውም። እኔን ግን ዝም ብሎ ይመለከተኛል። ከዛ በዛን መሀል ደግሞ አረመቹ በድጋሚ እንዳልኮ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 ሌላው የላሟ እና ወተቱ ደግሞ፣ እስቲ እሱን ንገሪኝ። የላሟና ወተቱ አለ ላሟ እናቴን እየጨኩ ሳለቀስ ማለት ነው። እናቴ ወጣች ከቤት እና ላሟ ከየት እንደመጣች አላየዋት። እንደ ቀይ ነገር ናት ላሟ ቀይ ምናምን ያለበት ያላት ነው ላሟ። ከዛ መጣታ እናቴ ከላሟን ወተት አለበች እና በነጭ ሳህን ፕላስቲክ አለ አረቦች የሚጠቀሙት እና በደህና ፈሰሰችለት።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 እናትሽም ወተት ላሟም መሰወራቸው መንፈሱ ግብሩን የሚያገኘው ከፈቃድሽ እንደሆነ ማሳያ ነው። ከፈቃድሽ ነው። ላሟ ላሟ በፈቃደኝነት ነው ወተት የምትሰጠው ማለት፣ በቃ ጸጥ ብላ ነው የምትታለበው። እና ይሄ በየዋህነት ለመንፈሱ ግብር የምትሰጡትን ገንዘብ አቆሙ። መጀመሪያ ብዙ አረብ ሀገር ያሉ እህቶቻችን ላኩ ይቅርሳ በዛ መሀል ለልክም የምፈልገው አሁን በዚች አመት ውስጥ እንዳልኩ በእኛ በኪ ለትግራይ ስልክ ስለሌለ ብዙ አላወራቸውም እና ሁሌም ለእነሱ እናቴ ይህን ላክ የባለችን ቁጥር እልካለሁ። እንዳልኩ ምንም የለኝም። አንድ ፍሬ ያፈራሁት ነገር የለኝም። አስራ አንድ አመቴ ነው እና አሁን እናቴ ሰባርክባል ወንድሞች ለወተችን እንደዛ ነው እና እኔ ራሴን የተረጎሙትና የፈታሁት እኔ ለእናቴ የምሰጠው የነበርኩ አሁን እንደዛ ያኔ ለአንዳንድ ነገሮቹ ለምስኪኖቹ ያንተ ፍሬ የመምህር ተስፋዬ ፍሬ ብላ የመሰረቶቹ ሰው መጀመሪያ የገባነው ነው እኛ ነበር እና በዛ ከነሱ ጋር ተባባሪ ነበር እና በዛ እናቴን አፍሬ በቃ አንቺ የኔ ልጅ አይደለሽም ብላ ከመሰዳደቡ ደርሰናል። አባትና እናቴ በቃሽ ችግር የለውም ብዬ ነበር የዘጉኋችሁ እና እኔን እነሱን መስጠት ስላቆምኩ ነው። በእርግጥ ብር ያለኝም ምስጋሁን በእጄ ላይ ግን ለእናት የምሰጠው የነበርኩት ብር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

እንዴ ጠባቂ አምላካችን እኔ አሁን ስደት ስንመጣ ማለት ነው፣ እናቴ መርቃ የምትልክና ምን ብላ እንደምትልከን ታቃለም አን በጣም ነው የሚገርመኝ። የአባታችን አምላክ ይከተላችሁ ነው የምትለ እና ከአንዴም ሁለቴም ሶስቴም ከባህር እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያም ና እግዚአብሔርን በጣም መመስገን እፈልጋለሁ። መምህር የእውነቴን በተለይ አንተን መከታተል ከጀመርኩ በጣም በህይወቴን ብዙ ነገር ያቻለሁ። በጣም ከንቱ ነበርኩ። የወደቅ ሰው ነበር። በሃይማኖት ምንም ነገር አላውቅም እኔ መድኃኔዓለምን እኔ እንጂ ምን እንደምለውም አላውቅም እኔ። እናቴ ግን የአባታቸው አምላክ ይከተላቸው እላት መርቀን አለ፣ ስደት ስንመጣ ማለት ነው። ከዛ መጥተን ግን በብዙ ፈተና ስደት እንደርሳለን። ስደት ከደረስነ በኋላ እንዳልኩ የምንሄደው አልሰሩም እና መርቋቸው እየተባሉ ወደ ዛሬ አምላኪዎች ወደዛ እንሄዳለን። አንዴ መርፌ ወጉናል የግርማ ሞገስ እየተባለ በብዙ ብቻ ብዙ ነገሮች አለ የተደረገልን በነሱ ማለት ነው። ግን ያ አእምሯችን ደዝዞ ምን እንደምንሰራ ቤት እንደምንወጣ የምንገው አናውቁም። ሁላችን ወንድሜ ሰላሳ ስምንት ዓመት ነው አሁን። እናሳጥረው እናሳጥረውና፣ በጣም ጥሩ ማለት መቼም የህልም ጥሩ የለውም ጥሩ ህልምን ያየ ሸ አይባልም። ወይም ደግሞ ጎበዝ የምትባይ ህልም ህልም ሳትፈልጊ የምታየው ስለሆነ እንዲያውም በአባባል ደረጃ ያፈቀረ ሰውና ህልም ያየ ሰው አይገደድም ይባላል እና ፈልገሽ መርጠሽ አታይም። ቻይናና ጃፓኖች ወይም ሌሎች ሌሎች ቦታዎች ላይ ስትሄጂ ህልም ይህን ይህን አይነት ህልም ማየት እፈልጋለሁ ብሎ መንፈሶቻቸውን ሲነግሯቸው መንፈሱን ልክ ያንን ህልም ያሳያቸዋል። እኛም እህታችን ሌኒ ዩቲዩብ ላይ ተለቋል፣ ገብታችሁ አምሳ ዘጠኝ ደቂቃ ቪዲዮ አለው። ግን ወደዚህ ስመጣልሽ አስራት ካወጣሽበት ያው አሁን ራሱ ኮሜንት የሚጽፉልሽ ከገንዘብሽ ላይ አስራት አውጭበት ከዛ ይባርክልሻል እያሉች ነው። ስለዚህ ጥሩ ምክርን የመከሩች በጣም ደስ የሚል ነው። እንደዚህ ጥሩ ጥሩ ኮሜንት የሚጽፉትን ወንድሞች አሉ። ከዛ በተረፈ ግን አንቺ በተቻለች መጠን ወደሽ ፈቅደሽ ከገንዘብሽ ላይ ለመንፈሱ ሰተሽ ስለነበረ አሁን መጀመሪያ ንስሐ ግቢበት። ሁለተኛ ነገር ደግሞ ከንስሐው ቀጥሎ ደግሞ ከአሁን በኋላ ከኔ ምንም የምታገኘው ነገር የለም ብለሽ ቁርጡን ንገሪው። ህልሙን ያየሽበት ጊዜ የራቀ ከሆነ ደግሞ አሁን ገንዘብሽን በምን እንደሚያስጠፋና ለምን ማጠራቀም እንዳልቻልሽ ቼክ አድርጊ። እራስሽን ምንም የሚያስጨንቅሽ ነገር ሊኖር አይገባም። ግን እንዳንቺ ደግሞ የሚታለቡ ላሞች ወይም ደግሞ እንዳንቺ ገንዘብ የሚወሰድባቸው ወንድ ምናህቶች ካሉሽ ቀድመሽ ንገሪያቸው። በየጊዜው መናገርሽን አታቁሚ። አይሰሙሽም። በእርግጥ ግን በተቻለሽ መጠን ካፍሽ ይውጣ። ለምን አንድ ቀን ህልሙን ካዩት አሀ፣ እህቴ እንደዚህ ብላኝ ነበረ ይላሉ። በነገርኩት ኖሮ ከምት እንኳንም ነገርኩት ብትይ ነው የሚሻለው። ነገርኳቸው፣ ማምር ከሁላችሁ ጋር ተጠምተናል። ዘጉኝ፣ በቃ እንቼኛ አይደለሽም ብሎኛል። ይሄን እንትን ይቅርታ ነው። ይህን ህልም ያየሁት ደግሞ በስልክ የአብዝ ስራ አለው። ከዛ በኋላ ነው ያየሁት ይህን ህልም እና ያኔ እንዳልኩ ደግሞ ይህን ያየሁት ደግሞ ብሬን ለእናቴን ለቤተሰቦቼ ከመስጠት እንዳልኩ እኔ አድርጋለሁ ማለት አይደለም። እንዳልኩ ለራሴን መያዝ አልፈልግም፣ ምክንያቱም ከያዝኩት ለብዙ ነገሮች፣ ለማጥፎ፣ ለልብስ ምናምን ስለማጥፋው ያለው ሲዳረብ ነው አረብ ሀገር ነው። እና በቃ ለማይረባ ስለሚያስጠፋ ይበጀን ያለ በቃ መላክ ነው የምፈልገው መላክ፣ ለተቸገሩ፣ ለአዲስ አበባ ብዙ ነገሮች ብቻ አለ። በእናንተ በዚህ በእኛ በትግራይ ክልል ብዙ ነገሮች አሉና፣ ለዛ ነው የሚሰጠው። ከዛ እንደዛ ሲሆን ደግሞ በጣም ብዙ ነገሮች ይባህል ይመጣል። አንዳንዴ እንደ እብድ ተመስሎ አባቴ ጩባ ይዞ ምናምን ሊያሯሩጠኛል፣ እየገደሉ በጣም ውሻ ምናምን ብዙ ነገሮች ያለው። ከዛ ይሄ ነገር ምንድ ነው እስኪ ማምላክ አውቆ አጅሬው ነው ሆነ በቃ እግዚአብሔር ይገስጽህ እያልኩ በተቻለኝ አቅም ወደ ጸሎት ገጠመኛለ ከጥም የምለውን እዛ ገባለው የራሳችን ጉሩብ ማለት እዛ የገባ በተቻለ ያቅም ያው እግዚአብሔር ይመስገን። ያው የአንተ ትምህርት ብዙ ነገር አነጋግቶናል። በተለይ በርቱ። በተለይ ከዋና ዋናው ትልቁ ነገር የሰማችሁትን ነገር በተግባር መፈጸምና ደግሞ ቆራጥና ጠንካራ መሆን ብቻ ነው የሚጠበቅባችሁ። ከዛ ውጭ ብዙ ማትጨነቂ